ሰላም ጤና ይስጥልኝ። የተከበራችሁ እና የተወደዳችሁ ቻናል ቤተሰቦች እንዴት ናችሁ? እስቲ ዳቦ እየበላችሁ ጠብቁኝ፣ መጣሁ። ኦኬ ነገር ምናምን እንዳትሉ በቃ እንድትሉ አልፈልግም። ሆነ ይህንን አጋጣሚ ተጠቅሜ ላረጋት የሚለው ነገር ነው እና ሞር ኮንፊደንስ ስላለኝ ነው። እሷ ላይ አይ ቲንክ የሚሆን ነገር አይደለም። በቃ እንደዚህ አይነት ነገር ሊሆን አይችልም። እንድታስቡትም አልፈልግም እና ማድረግ ስለምፈልግ ነው። እስካሁን በጣም ጥሩ ጊዜ ያሳልፈናል። ወንዳይታ ፈዛ ነበር፣ ፈረንጅ ወንዳይታ ማለት ነው እና ሀሳቧ ሙሉ ተሰራረቀ እሰራልሻለሁ ያለው ስል ሰምታችን ያልኩ ያገኘሻለሁ ምናምን ስል እና እዚህ እስክትመታኝ ድረስ እኔ አልሰማትም። ከኢትዮጵያ ውጭ ያላችሁ ሰዎች ብዙ ጫና አለባቸው አይደለ? እሱም እንዳለ ሆኖ በቃ ሴት ልጅ ክብሯ መጠበቅ አለባት በቃ እውነት ጀግና ናት። የምድሬ ነው ብላችሁ ወደፊት የሚያገባት ሰው በእህን እንጃ፣ ምንም ልላቸው አልችልም። እሺ ጋይዞችዬ፣ እንደ ይቺ ፓርት አልተመቸችኝም። ለምንድን ነው ወደፊት የሚያገባት ሰው እና እኔ ነኝ የማገባት የላይ ብለሽ ነው ወይ ሳርች ልትሉ ትችላላችሁ። በነገራችን ላይ ዳቦ እየቆረሳችሁ እየበላችሁ ማለት ነው። በአንድ እጄ ካሜራ ስለያስኩኝ በአንድ እጄ መቁረስ ስለማይመቸኝ ቆርሳችሁ መብላት ትችላላችሁ እናንተ ማለት ነው። እኔ አይመቸኝም። ያው በቅጠት ስለሆነ የተጋገረው እየተመለጠ ነው ገና ማለት ነው። ለማናቸው ትናንትና ተናድጄ ሴትዮ የጋራ መካጥላኝ ላይ ስትለን ደግሞ በቅናት መንፈስ በቃ ዝም እየምሰራው ምናምን ሳታ ዝም በቃ ይሄ እናጋገርኩት ማለት ነው። ለማናቸውም እስኪ ወደ ገድል ወደ ፊዱ ወደ የመጣሁበት ማለት ነው እና እሺ መሞከር ያኔ መፈታተንን በለው ይሄን ነገር ከዚህም በፊት እሷ ራሱ የሆነ ቦታ ሄደው እንደዚህ ብላው ነበርና ሻማም አለ እኔ እንጃ፣ ሶስት ሺህ ሰብስክራይብ ላከብር ነው መሰለኝ፣ ሻማ እዛ ጋር ይታያል። እና ለማናቸውም ወደፊት የሚያገባሰው የሚለው ነገር አልተመቸኝም። እኛ ልናጋባ ቀለበት ልናሳስር ጌፋ ጥል የምንላለን፣ በዚህ በስራ እሱ ደግሞ ምን ይላል? ዝም መቶ እንዲህ፣ ለማናቸውም ይሄው ምናልባት መፈታተን የሚባል ነገር አላቅም፣ ብቻ ምን ሆን አላቅም። እናንተ እንዲያስባችሁት ነው ሊሆን የሚችለው። እኔ ለእናንተ ትቼዋለሁኝ እና ሴት ልጅም ምን አይነት ፈተና እንዳለባት፣ ወንድ ልጅም ምን አይነት ፈተና እንዳለበት እኔ እና ደግሞ ያኔ ከመጥፎም ሆነ ከአስተያየት ከተለያዩ አስተያየቶች ጥሩ እንጂ ያኔ መጥፎ አስተያየት ኮሜንት እንዲነጽፍ ማዕቀብ እየጣለብን ይገኛል። ምንድን ነው ነገሩ አልገባኝም እንዴ። አስተያየት እኮ የትኞቹንም አስተያየት መጻፍ እኮ እንችላለን። እኔ ይሄ ነገር በሰው ሀገር ልጅ ጥሩ ነው ብዬ አላስብም። ባይዘወይ እኔ በራሴ ቦታ ለማን ነው ልግለጸው እና ማለት እኔ አሁን እዚህ ሀገር መጥተ አሁን እኮ በዛን ሰዓት አሁን እንደዛ ሲላት ይችልች በጣም ብዙ ቦታ ሄዳ ሊሆን ይችላል። እጅግ በጣም ብዙ ቅንጭላታ በተለያየ ሀሳብ ታውጦ ሊሆን ይችላል። በእርግጥ አዎ፣ ፕራንክ ነው። ከመጀመሪያው እስከ መጨረሻው ያየ ሰው አለ። እኔ ግን አሳፍሮ የትችዋሉ ኋላ የሁትም ማለት ነው። ግን ፕራንክ ነው። ኦኬ፣ ችግር የለውም። ይሄ ኦፊሻል የሆነ ነገር ነው፣ ችግር የለውም ብለን እንለፈው። ግን ብዙ አስተያየት የሚያስፍ ነገር አለው በጣም እጅግ የበዛ ጀግና ነው፣ ጥሩ ነው፣ ጎበዝ ነው ምናምን ብለን እያል ማለት የለብንም። አስተያየት መጥፎም ይሁን ጥሩም ይሁን መካከለኛ የሚሆን ገባ ወጣ ያለም አስተያየት የሚሆን ከመጥፎም ከጥሩም አስተያየት መስጠት አለብን። ማዕቀብ መጣል የለባቸውም። እኛ እሺ፣ በእርግጣው ልዩ ማን ነው? ሴት ልጅ አክባሪ ነው። አዎ፣ በጣም ሴት ልጅ ያከብራል። እናቱን ይወዳል። እናቶችን፣ ሴቶችን በቃ ያከብራል፣ ይወዳል። ይሄ ለይቶለታል። በጣም አሪፍ ነው፣ እጅግ በጣም አስደናቂም ነው፣ አስፈላጊም ነው። ሶ ይሄ ነገር እና ያው እኔ ራሱ በጣም ነው ያሳዘነችኝ መጨረሻ ላይ መሰለኝ፣ በቃ እንጃ እንደዛ ተመሆነ ዞር በል ምናምን ከማለት ተስፋ ልትቆርጥ ነው ብዬ እሱም ደግሞ ወደ አሁኑ ፕራንክ ነው አላት። በጣም ነው ያሳዘነችኝ። ምስኪንዬ በጣም ነው ያሳዘነችኝ። የምር ያው ብቻ እንግዲህ ፈራን ከነው ኦኬ፣ ችግር የለውም ምን ባል እና ደግሞ ያው እንግዲህ የኛ ቢጤዎች መድኃኒት ቤት ያለን ሰዎች ደግሞ እንደ አጋጣሚ ያለ ሰዎች አግኝተዋል መሰለኝ። እና ሃይሜን ብቻ ነው ሰላም የሚሏት እኔን ይፈሩኛል ምናምን እያለ ለምን ትፈራላችሁ? የመድሃም ቅመሞች እናንተ እሱን ሰላም ማለት የምትችሉበት አጋጣሚ ከሆነ ሰላም ማለት ምን ያስፈራቸዋል? በነገራችን ላይ ያው እውነት ነው የሚያከብሩት ሰው እና እና ደግሞ የሆነ ጨዋ የሆነ ሰው በጣም ያስፈራል ማለት እጅግ በጣም የምትወዱት ሰው ምናምን ያስፈራል። በእርግጥ ይሆናል አይደለ? ያው ትሽኮረመማላችሁ አጠገባቸው ስደርሱ ምናምን፣ በሩቅ ነው በቃ እንትን የምትሉት ማለት ነው እንደኔ ከሆነ እና ምናልባት እንደዛ ሆነው ሊሆን ይችላል ብዬ አስባለሁኝ። ያው ማግኘት ከቻላችሁ ህዲያችሁ ማግኘት ነው። በዚህ ሰዓት ግን እነችብ ሰዋለሁ ብዬ አላስብም እና እሱ ራሱ ያንን ለማድረግ ራሱ በጣም ፈርቶ ነበር። እኔ እንዳየሁት ሁኔታ ከሆነ ይህንን ለማድረግ ያው ስራ ሆኖባቸው ነው እንጂ ይህን ለማድረግ በቃ በጣም ፈርቶ ነበር። መጨረሻ ላይ ራሱ ላብሳይ ደፍቆ አይቀርም እና እንግዲህ ህዝብ ቦታ ላይ ማናለ ማንም የለም። እናም ደግሞ ያው እንግዲህ ለስራ ስለሆነ ይመስለኛል እንጂ ያው እንግዲህ እሷም ደግሞ ያው ወጥር ብላ ይሄ ስለ ብር ሳይሆን እያወራን ያለ ነው፣ ስለ ክብር ነው ብላ በጣም ምርጥ ምርጥ ቃላቶች ስትናገረው ነበረ። እሱ ግን ወጥር ብሏል እንግዲህ ብትርም እስከምታነሳብኝ ብሎ ነበረ። ያው ብትር ማንሳትን ሳይሆን እሷ በጣም ድንግጣለ። የመጨረሻ ላይ እውነት ለመናገር ማለት ነው እን በጣም እውነቷ ነው ያስዘነግጣለው። እንዴ ይችልጅ አምና ነው እኮ የመጣችው። ይሄንን ሰው አምናው ነው እንጂ ምንም አይነት ከእሷ ጋር እስካሁን ያው እኛ ባልናይም ኑሯት የሆነ እንግዲህ ቃል ኑሯቸው አይደለም አብረው የመጡት ነገር ግን አምናው ነው የመጣችው ይሄ ነገር እሷ ሊያስደነግጥም ይችላል ነገር ግን ምላሿ ክርክሯ የነበረው በጣም አሪፍ ነበረ ግን ደግሞም ያስፈራል ይችል ሴት ናት ልጅ ናት እና ደግሞ አስተያየት የመስጠት መብት ያለን ይመስለኛል በነገራችን ላይ በዚሁ አጋጣሚ ማለት ነው እናሱ ምንም እንዳትሉኝ እንደው ምን የምትል ለመስማት ነው እንጂ ባካችሁ ምንም እንዳትሉኝ ምናምን እንዳትቃወሙ ብሎ ቅድሚያ ያስጠነቀቀ ምን ማለት ነው እንዴ? ሁሉ ጊዜ ጀግና ጥሩ ምናምን፣ ስታጥፉማ መቆጣት ይኖርብናል እኮ እንደ ራሳቸው የሚወድ ሰው እኮ የሚወዳችሁ ሰው ይሄ ጥፋት ነው፣ ይሄ ጥሩ ነው ብሎ የሚነግራችሁ የሚወዳችሁ ሰው ነው። ስለዚህ ተቃውሞንም እናም ደግሞ ተደናቂንም እንትን ባትሉ ጥሩ ነው ብዬ አስባለሁኝ። እና ያው ድርድር የለም ብላለች፣ ሀይሜ እውነቷ ነው፣ ድርድር የለም እሱም ደግሞ የሚያደርገው ሰው አይነት አይመስለኝም። ለማናቸውም እኔ ግን ብዙ አላዳመኩትም፣ ተሽኮርም የሚላሽ ብያለሁኝ። ለማናቸውም ያው ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። እስቲ ጋ ሰብስክራይብ አድርጉኝ። ዳቦ እየበላችሁ ማለት ነው። መልካም ጊዜ።